ሌሷ አንድ ነገር ብትሆን በዚህ ውጥረት ዴዚ ማለት ነው፣ አንድ ነገር ብትሆን። ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ የቲክቶክ ቤተሰቦች፣ ዛሬ ይህን ቪዲዮ መስራት የፈላኩት ሰሞኑን በዴዚ ና በእናቷ መካከል ና አንድ የዴዚ ጓደኛ የሆነ ልጅ አሌክስ በሚባል መካከል የተፈጠረውን ነገር እኔ ከማውቀው አንደርስታንዲንግ ወይም በነበረኝ ከነሱ ጋር ትውውቅ አንዳንድ ነገሮችን ማለት ስለፈለግኩ ነው። ስለዚህ ይህንን ቪዲዮ ለሚመለከታቸው ሰዎች በተለይም ለሶስቱ እና በተጨማሪም ለዮኒ ማኛ እንድታደርሱልኝ እፈልጋለሁ። ስለዚህ ኮፒ ሊንክ እና ሼሪ እያደረጋችሁ ተከታተሉ። በመጀመሪያ ይህንን ነገር ወደዚህ ወደ ሶሻል ሚዲያ ከመምጣቱ በፊት የነበሩትን ነገሮች ከእናቷ ጋር እያወራ ነበር ስትነግረኝ ነበር አንዳንድ ሺዎችን እና ነገር ግን በዚህ ደረጃ ይህን ያህል ገኖ ይወጣል ብዬ አላሰብኩም። እና ሶሻል ሚዲያ ላይ እንደምትወስደውም ወይም ደግሞ ወደዚህ እንዲመጣ እንደሚችል ምንም ግምት አልነበረኝም። በወቅቱ ስናወራ የነበረው ችግሮች እንዳሉ ኖርማሊ፣ ስራዋን ስስራ ኢንካማቸውንም ብዙ ነገር ከፍ ከመጀመሪያ ትውውቃችን ከተነሳሁኝ፣ ሁለቱንም ነበር ያገኟቸው በአንድ አጋጣሚ እና እዛ በተገናኘንበት አጋጣሚ ላይ በማወራቸው ሰዓት የዴዚ እናት እንደሆነች እሷ እና ማኔጀሯም እንደሆነች እና ዴዚ የተመለከቱ ማንኛውንም ጉዳዮች ከእሷ ጋር ማውራት እንደምችል እና ሀሳቤን ከነገርኳት በኋላ ኢቨን እስከ መጨረሻው ዲል ስናረግ ያለውን ነገር በሙሉ ከእሷ ጋር ከኔጋ እኔና እናቷ ነበረን ስናወራ የነበረው ነው። እዚህ ላይ አንደኛ ዴዚ ያው ኢትዮጵያ ብትመጣም ብዙ ስለ ኢትዮጵያ ማታወቅ ሰዎችን ኮሚኒኬት ማድረግ እንዴት እንዳለባት ስለማታወቅ፣ እንደገና ደግሞ ለጥንቃቄም በመሆኑ ያው ብዙ ሰው ኮሚኒኬት ሲያደረግም ሲያወራቸውም ለመግባባት ምናልባት ቋንቋ አስቸጋሪ ሊሆን ስለሚችል ይመስለኛል ቀጥታ ስናወራ የነበረው ከእናቷ ጋር ይሄ መቶ በመቶ መናገር ይችላለሁኝ። ነገሮች ግን እንደዛ ሆነው ያው ላይ ቀጥሉ እንደሚችሉ ደግሞ እናቷ ግንዛቤ እዛቤ ውስጥ የከተተች አይመስለኝም። ምክንያቱም አሁን ያለውን ኢሹስ በደንብ ሳዳምጠው የተረዳሁት ነገር ያላትን ነገር በማቀጣጠል ወይም ደግሞ አብራት በነበረበት ሰዓት ችግሮችን በማየትና ወይ ሲቀርባት በተረዳቸው ችግሮች እሷን ከዚህ ችግር ውስጥ ለማውጣት ባደረገው ውሳኔ የመጡ ተደራራቢ ነገሮች ናቸው ብዬ አስባለሁ። እና እዚህ ላይ ስህተቱ የማን ነው ካላችሁ፣ የአንድ ሰው ነው ብዬ ማለት አልችልም። ነገር ግን ሁሉም የየራሳቸውን ክፍተት በመፍጠራቸው በዚህ ደረጃ ለመዳረስ በቅተዋል ማለት ነው። እና በዚህ ሰዓት ግን በጣም ያሳዝነኝ ነገር ውጥረቱ አንደኛው ወደዚህ ነገር መምጣቱ የሶሻል ሚዲያ ኢሹ መሆኑ፣ ፋሚሊ ጉዳይ፣ በዛ ላይ ደግሞ ማንም ሰው የተነሳ የሚፈልገውን ሀሳብ የሚሰጥበት አንደኛው በአንድ ወገን የሆነ ግሩፕ ሆኖ በሌላ ወገን ሌላ ግሩፕ ሆኖ አንዳንድ ደስማ ዴዚ አሁን ለምሳሌ በጣም አፕሪሽት ያደረኩት ነገር እናቷን በጣም ታከብራታለች። እናቷን መጥፎ ነገሮች ላለማውጣት ላለማውራት ከራሷ ጋር ስትታገል አይቻሉ አንድ ቪዲዮ ላይ እና እሷ በዛ ደረጃ እንደዛ እየሆነች ባለችበት ሰዓት አንዳንድ ሰዎች ደግሞ ያው ሶሻል ሚዲያ የማንም መጠቀሚያ ስለሆነ የማይገቡ ንግግሮችን ሲደረጉ ምናምን አይቻለውኝ እና በጣም ያዘንኩት በዛ ይሄ ሁኔታ በመፈጠሩ ማለት ነው። በተረፈ አሁን ለምሳሌ የእናቷ ይሄ ቁጥጥር ያው እንደ ቢዝነስ ሲሰሩ ያው ኢንካም አለ፣ ጥቅሞች አሉ። በዛ ጥቅሞች ዴዚ የሚገባትን ነገር ወይም ደግሞ እናት ጋር ያለው አስተሳሰብ ለልጅ ባድረ ይሄን ነገር ካደረኩ ምናልባት በቂ ነው ብላ ያሰበችውን ነገር ወይም ደግሞ ላገዛት በቂ ነው ብቻም ሳይሆን በቃ በጣም የተንከባከበች አስመስሎ የምታደርግላት ነገር አንዳንዴ ልጅ ደግሞ በዛ መልኩ ላይረዳው ይችላል። እና ይሄ ማናኛቸውም ሁሉም ቤት ያለ ጉዳይ ነው። ሶ በዛ ሁኔታ ውስጥ ዴዚ ደግሞ ስትጎዳ እንደቆየች አንዳንድ ምናልባት እኛም ማናውቃቸው ነገሮች በመካከላቸው ውስጥ አንዱ የመበደል ሁኔታ በጣም ከፍተኛ ነገሮች ሊኖሩ ይችላሉ። ስለሱ መናገር አልችልም ግን ኦቨርኦል ባለው ነገር እኔ ከእነሱ ጋር ባለኝ ቅርብ የተረዳሁት ነገር እሷ እናት እንደ እናት አድርግ ያለው የምትላቸው ነገሮች ልጅ ደግሞ እንደ ልጅ ይገባኛል ወይም ደግሞ መሆን አለብኝ ያለቻቸው ነገሮች ያልሆኑት ሁኔታዎች ናቸው እዚህ ደረጃ ያዳርሳቸው ብዬ አስባለሁ። እዚህ ጋር በደንብ መናገር የሚችለው ነገር ግን መልክ ስህተቶች ደግሞ አሉ አስባለሁ። ማለት በተደጋጋሚ አይምሮ ውስጥ ሌሊ አይምሮ ላይ እያደገ የመጣ ነገር ነው ዛሬ የፈነዳው እንጂ የአንድ ቀን ጉዳይ ነው ብዬ አላስብም። ሰው እነዚህ ሁኔታዎች ላይ ደግሞ እናትየውም በራሷ የራሷ ላይፍ ስላላት አንዳንዴ ልጆቼን ጉዳት ላይ ይጥላል ብላ ያላሰባቻቸው ነገሮች መልሰው ጉዳት ላይ ጥሏቸው ይሆናል ብዬ አስባለሁ። እና ልጅ ደግሞ አይምሮ ላይ የተቀረጸ ነገር ያድጋል እና ያ ያ ያመጣው ነገር ነው ብዬ አስባለሁ። ዴዚ በጣም ብዙ እንት ማለት ምትፈልግ ማውራት፣ መጫወት የምትፈልግ አይነት ልጅ ትመስለኛለች።

በዚህ ውስጥ ካታሊስት የሚያቀጣጠለው ጉዳይ ግን የአሌክስ ጉዳይ ሊሆን ይችላል። ምክንያቱም እውነት ነው፣ እሷ ዴዚ ብቻዋን ኮንፊደንስ ላይ ኖራት ይችላል፣ እሱ ሳፖርት አርጓት ሊሆን ይችላል። ነገር ግን እነሱ ፍቅራቸውን አሁን በመሀል ፍቅር የሚባል ነገር አለ። ስለሱ ብዙ ማውራት አልፈለኩም፣ ግን ለማንሳት ያክል ፍቅር አለ ብለው ደግሞ ካሰቡ እነሱ የእነሱ ፍቅር ምንም ነገር ሊያግዳቸው ስለማይችል ምክንያቱም ድንጋጤ የፈጠረው አሁን ሳታውቃ ሳታውቃሉ መሄዷል እና አንዳንድ ነገሮች ከሀገር ውስጥ እስክቴ ድረስ ያሉት ሾዎች እንደ ያው እሷ ገይ ያንን በማድረጉ እና ሊፈጥር ብላ ሊፈጥር የሚችለውን ጫና ይታወቃል። እና ያንን ነገር በማድረጉ በሱ እንኳን እንደ ፍሮ ያለውን ነገር ባያስረዳም በሌሎች ሰዎች ያለውን ነገር የተፈጠረው ነገር አስረድቶ ያው ነገሩ ስሙዝሊ እንዲሆን የተፈጠረውን ነገር መካስ ወይም ደግሞ ያሳዘነውን ልብ በይቅርታ መመለስ ያስፈልገዋል እና እሱ ራሱን ለነጻ አውጪ ያየበት መንገድ ትክክል አይደለም። በጣም ስለሚወዳ ስለሚሳሰላት ወድጀት አሉ ባለው መሰረት ከተረዳ ነው እንኳን ሳስቼ ላት ነው ይህን ያደረግኩት እንኳን ቢል ምንም አግባብነት የሌለው ነገር ነው እና ትንከርጅ ያለውን ነገር መለየት ትምህርቷን መማር የራሱ ኃላፊነት ነው ሊሆን በጣም እዚህ ጋር ስለአንተ ደግሞ በኋላ መለስበታለሁ ብዬ ነው። ብዙ ጊዜ ያው ያንተን ንግግሮች ወይም ኮንቨርሴሽኖች ሰምቻቸዋለሁ። አንድ ሳይድ አድርገህ ወይም ደግሞ ስሜታዊነት አንዳንድ ያይብ በነበረ። እዚህ ጋ ግን የእነሱን ፍላጎትና ኢንተረስት ምን እንደሚያስቡ ምን አብ እንዳደረገ ለማወቅ ከስር መሰረቱ ስትጥር ስላዩ በጣም ደስ ብሎኛ ያዳመጥኩት ነገር ነውና ይሄንን ነገር ሶስቱም ጥፋተኝነት ባጭሩ ለመጠቅለጽ ያክል የሶስቱም ጥፋተኝነት አለበት ብዬ አስባለሁ። እና ሶስቱም በየ ፊናቸው ያደረጉትን ነገር አሁንም ቢሆን የቲናም ሆኑ የቲና ቤተሰቦች አሌክስም ሆነ የአሌክስም ቤተሰቦች ነገሩን ወደ ሌላ አቅጣጫ ከመሄዱ በፊት ሁለታችሁ መነጋገር ያለባችሁ ነገር ተነጋግራችሁ ዴዚ እና አሌክስ ደግሞ ፐርሰናል የሆኑ ጉዳዮቻችሁን በራሳችሁ ብትፈቱ፣ ዴዚ እና ቲናም ደግሞ የቤት ውስጥ የሆኑ ጉዳዮቻችሁን ለሁለት ተነጋግራችሁ ብትፈቱ፣ ዴዚም ከዚህ በኋላ ማቾር ያደረገቻቸው ነገሮች ካሉ ልጅን በዚህ ልክ መሳሳትም አስፈላጊ አይደለም። ሳስታላት ከሆነ አንዳንዴ ልጅም ቢሆን ልጁም ቢሆን ምናልባት በማይጠብቀው መልኩ ትልቅ ዋና ወዳጅ ቤተሰባ ሊሆን ይችላል ወደፊት። ማንም አያውቅም እና እሱም ሲናገረኝ ብበረው ዛሬ አብረውን ቢሆኑም ያለው ኢሹ በጊዜ ሂደት ነው የሚለየው። አሁን ላይ ያለ ፍቅር እንግዲህ በስሜታዊነት የሚሆን እውነተኛ የሚሆን በጊዜ ሂደት ሁሉም ነገር ይለያል እና የተለየ አይነት ኢንጌጅመንቶች ውስጥ ባይኖሩም ቢያንስ ሳፖርት ሊያደርጋት ከፈለገ ሳፖርት እያደረጋት የሚንከባከባት ነገር ካለ ፍቅሩን የገለጸላት ማሳለፍ ይችላሉ። እንደዚ አይነት ባውንዳሪዎችን አስምሮ በዚ አይነት ሁኔታ ኮሚኒኬሽኑ ሊቀጥል ነገ ምናልባት የተሻለ ቤተሰብ ልትሆኑ ይችላላችሁ ብዬ ስለማስብ ነው። በተረፈ ሶሻል ሚዲያ ላይ ያላችሁ ሰዎች ግን ፕሊስ፣ የቤተሰብ ጉዳይ ለቤተሰብ መተው ጥሩ ነው። የልጅቷ አንድ ነገር ብትሆን በዚህ ውጥረት፣ ዴዚ ማለት ነው፣ አንድ ነገር ብትሆን ምናልባት ደግሞ በልጁም ላይ ደግሞ ያልሆኑ ኢንፎርሜሽኖች በመሰብሰብ ማለት ያደረገችውን ያሳደገችውን ያሳለፈችውን ውጣ ውረድ ስለምታውቅ እናት ላይም የምታደርጉት ቃላት ስብራት በውስጧ ለልጇም ትክክለኛ ያልሆነ እንትን እንዳይኖራት ልጇን በእናንተ የተነሳ በልጇን የክፉ ቃል አውጥታ ልጇም ላይ አሁን ነገር የእናት ቃል ደግሞ እናት ወድካዘነ ጥሩ ስላለን እንደዚህ ዓይነት ነገር እንዳይገጥማት የተቻላችሁን ሳፖርት ብታደርጉ እንጂ ነገሩን ከማባባስ ይልቅ ሶሉሽን መፈለግ የተቻለ ነው ብዬ አስባለሁ። ባለፉት እንግዲህ አምስት ስድስት ወራቶች ውስጥ በማውቃቸው ኢትዮጵያ በነበሩበት ጊዜ በማወቃቸው ያክል በውስጤ የተረዳሁት ነገር ይህንን ነው። ይህንን ሼር ማድረግ ስለፈለግኩኝ ነው። ሶ ፕሊስ ይህንን ሀሳብ ሼር አድርጉት። ቴንኪ ሶ ማች